አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም፣ ግንቦት ስድስት በዝች ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባይ ሳቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማይትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከአገሩ እስካወጣውና አገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቅዩስ አገርም እስኪመለስ እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ወይ ይቅርበለኝ ዓይኖችንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚህ አውር ለመነው ያን ጊዜ አይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊልን ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ አገረ ብንፃ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱ ውስጥ የጽዋ ውሃን ለመናቸው። ከቀዛፊዎችም አንዱ አንድ አይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጭ፣ አይኑም ድና እንደ ሌላዊቱ ሆነች። ጽኑ ስቃይን የሚያሰቃዩት የብንሳ አገር ሰዎችም ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብታድነውም አንተ ታውቃለ አሉት። መኮንኑም ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት፣ የምስክርነት አክሊልንም ተቀበለ። በዚያ ምእመናን ሰዎች ነበሩ። የአባ ይስሐቅን ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ተባለ አገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻገሩት፣ ወደ ቤቱም አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጧ አንወሩ። ከእርሱም የሚያስደንቁ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይሳቅ በትዕግሥተ ማምዘት አየለ ቀኖ ታጺን እርሱን አመ ውስተ እዝኑ ተተክለ የታጊስ አዲ ወይታ አንተለ ወዲረ በመጥባይ ታጽፋረ እድየሁ ተነክለ እንዘ ይወዲሁ በቁስሉ ግንፋለ በዝችም ቀን የእስክንድሪያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክብረ አባ መቃርስ ዘመን ለአስኬጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውን ለዘመሚት ገልጦ እንደ ዝልጉት እስከሚሆን በዚያ ስድስት ወር ኖረ። ከዚህም በኋላ ወደ ባቱ ተመለሰ። መቃርስ እንደሆነም ማንም አላወቅም። አንድ ጊዜ እየጸለየ አምስት ቀን አምስት ሌሊት ቆሞ ቆመ። ልቡም ወደ ሰማይ ተመስቷል። ሰይጣናትም እስከተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። አስር ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎች ከእርሱ ጋራ ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱሱ በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ እንዲህም የሚል ቃል ሰማ። መቃርስ ወይ ሃይማኖት ካለ አታወላውል፣ በሸምበቆችም አትተማመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራ መን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ ባቱም ተመለሰ። በአንዲትም ቀን ጅብ ወደ እርሱ መጣ። ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። ሦስት ልጆቿን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቡ ነዋም ሐሳብ የተነሳ ያችን ጅባ ደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክት በአማተበባቸው። ተበባቸው ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህም በኋላ ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ የተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲትም ጊዜ ደግሞ ልብሱን ለውጦ በህዝበ አምሳል ሁኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ አርባ መዓልት አርባ ሌሊት ቆመ። የሚሰራውንም እንደ ቆመ ይታጣ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይንሰው ከኛ ዘንድ አውጣው ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜ አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም በከሳቸው ጋር አስገቡት። በገዳሙም ውስጥ በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህም በኋላ ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ አገር ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ ወስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ አገር ሄደ። ህዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብም ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ ሁለት መዓልት ሁለት ሌሊት እየዘነበን ኖረ። እጅግም ፈርተው አባታችን ወይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ፣ ዝናቡን በርቶ፣ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቆች ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆይ ታምራትን ገለጠ ርኩሳን አጋንንት አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህም አባት የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በበጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ ስልሳ ዓመትን ወረ መቶ ዓመት ከሆነውና እና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት የማረም በረከቱም ከእኛ ጋር ትኑር። አሜን። ሰላም ለመቃድ ስሊና መንፈስ ዘተውቦ መንገል አርያም ያንብር ኃይለ መለኮት አበቦ ዋጋላቲያ ለዚህ እምማም መዑረት ወተመንድቦ ከየንታየ ወላቲ በአጻብዩ አቲቦን አነዳ በግ ዋበት ተዋስቦ በዝች ምለት። የቅዱስ ኤስድሮስ አባት በንደላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና ልሾምም ያለ የጻድቁ የአባ መሆን የእረፍት መታሰቢያ ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ቅድስት ዲላጊ ከአራት ልጆቿ ጋር ምስክሩና አረፈች። እነርሱም ሱርስ፣ ሃርማን የአፋ ናቸው። ይችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አሪያኖስም አገር አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቁማ አሪያኖስ ወይ ሰማይንና ምድርን በውስጣቸውም ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿንም ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣን ተመላ። ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጸሙ። ነፍሶቻቸውንም ወደ ክብር ባለቤት ኢየሱስ ክርስቶስ መላይት ወሰዱ በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለክ የሰማይ ትድላጊ ሰናይተስም ስም ዛገር አስና ዛዳጊ ምስለ ደቂቅኪ አርባ ንበለትንትጊ እምትሱይ ላማልት ወም ዕጣነት አይርጊ ተምትሮ ክሳድ አብደርኪ ዋረኪ ወጊ። በዝችም እለት ደግሞ ንጽህናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ታራሚት ሰሎሜ አረፈ የችችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜ አምላካዊ ያልከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራ ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት የመላእክት የሆነ የሆነ ሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተወሰነ ገድል ሁሉ የፍጹማን አባቶች ጎዳና ተጓዘች። በመጽሐፈ ገድሏ እንደ እንደተጻፈ ብዙዎች ድንቆች ተአምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረም፣ በረከቷ ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል